አንድ ሰው ጥፋት ሆኖ አምኖ ይቅርታ ከጠየቀ በቂ ነው። ነገር ግን ያው ዛሬ ብሩኬ እየዘፈነላት ነው ለሀይሜዬ። እኔ በነገራችን ላይ ብሩኬ ሆዴ ናት ሳባበው ትላላችሁ። እና እኔ እንደዚህ ሰው ሲጣላ እንደዛ አልወድም። በእርግጥ ያው ጠባ አይደለም፣ የብሩኬና የሀይሚያው ያለ መግባባት ነው። የሴጣን ጆሮ ይደፈንና ማለት ነው። እና ብሩኬ እንደዚህ አተክዝ ሁሉም ነገር ይስተካከላል ያለ ነገር ነው። ፍቅር ደግሞ ጠብ ከሌለበት አይጥምም። ፍቅር ጠብ ከሌለበት አይጥምም ስላችሁ አንዳንድ ጊዜ እንደዚህ መንትን ማለት መነቋቆር ስትነቋቆሩ ፍቅራችሁ ይዳብራል። ሁሉ ጊዜ ፍቅር የምትሰጣጡ ከሆነ ያው የሆነ ጊዜ መራራ ጠብ ትጣላላችሁ ማለት ነው እንደዛ ነገር እና በብሩክና በሀይሚ መሃል ደግሞ ምንም ጠብ የለም። አሽቃባጮች፣ አታሽቃብጡ ዝም ብላችሁ ይህን ስላችሁ እውነት ይዛችሁ ደግሞ። አንዷ ምናለች፣ አንቺ ትክቶክ ላይ ትሳደብ ያለሽ እዚህ ደግሞ ጥሩ ጥሩ ተዋር ያለሽ አለች። እኔ ሲጀመር ትክታክ ገስት ላይ ራሱ ሰው ቤት አልገባም፣ እኔም ላይቤን አልከፍትም። እና እንከባበር። እኔ ብቻ አይደለሁም ቃል